በገቢዎች ሚኒስቴርና ጉምሩክ ኮሚሽን አመራሮችና ሰራተኞች ለሁለት ተከታታይ ቀናት ሲያካሂዱት የነበረውና ትኩረቱን በወቅታዊ ሀገራዊ ጉዳዮች ላይ ያደረገው የውይይት መድረክ ተጠናቀቀ። በውይይት መድረኩ ወደ ተምሳሌት ሀገር በተሻገረ ህልም በላቀ ትጋት አስተማማኝ ነገን መስራት በሚል ርዕስ የታክስ ኦፕሬሽን ዘርፍ ሚኒስትር ዴኤታ አቶ አብዱራህማን ኢድ ጣሂር የውይይት ሰነድ ቀርቧል። በሰነዱም ኢትዮጵያ ብዙ ተስፋና እምቅ አቅም እንዲሁም ብዙ እድልና የረጅም ዘመን ታሪክ ቢኖራትም የአቅሟን ያክል ውጤት፣ የአቅሟን ያክል እድገት እንዳላሳየች የተናገሩት ሚኒስትር ዴኤታው ኢትዮጵያ ሁለንተናዊ ብልጽግናን ለማሳካት የሚያስችል ሰብዓዊና ተፈጥሯዊ አቅም ያላት ሀገር ስለመሆኑ አንስተዋል። በገቢዎች ሚኒስቴር የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ለቅርንጫፍ ጽሕፈት ቤቱ አመራሮች በሥነ ምግባራዊ አመራር ዙሪያ በአፍሪካ አመራር ልሕቀት አካዳሚ ሥልጠና ሰጠ። በሥልጠናው ላይ መልእክት ያስተላለፉት የቅርንጫፍ ጽሕፈት ቤቱ ሥራ አስኪያጅ ቃለ ሕይወት መኮንን ቀጣይነት ላለው የገቢ አሰባሰብና ፍትሐዊ አገልግሎት አሰጣጥን ለማረጋገጥ ሥነ ምግባራዊ አመራር ቁልፍ ድርሻ እንዳለው ተናግሯል። በ2018 በጀት ዓመት ለተያዘው እቅድ መሳካት ይህ ስልጠና አጋዥ እንዲሆን በማሰብና ውጤት ማምጣት እንዲቻል በበጀት አመቱ መጀመሪያ ወራት ስልጠናው እንዲሰጥ ተደርጓልም ብለዋል። በስልጠናው መክፈቻ ንግግር ያደረጉት የተቋማዊ ስጋትና ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ደጀኔ ደስታ የእኛ ኃላፊነት ታክስ መሰብሰብ ብቻ አይደለም፣ ስነ ምግባርን የተላበሰ አገልግሎት መስጠት ጭምር ነው ብለዋል። ተቋማችን ከሙስናና ብልሹ አሰራር የጸዳ እንዲሆን የግልጽነትና ተጠያቂነት ስርዓትን በማስፈን ና ሁሉም የበኩሉን ድርሻ መወጣት ይገባዋል ብለዋል። ስልጠናው ስነ ምግባራዊ አመራር፣ ስነ ምግባራዊ ውሳኔዎችን ለ መስጠት በሚያስችል መልኩ መዘጋጀቱንም አብራርተዋል። የገቢዎች ሚኒስቴር ከግብርና ጉምሩክ ጋር የተያዙ ስራዎችን በዜጎች ዘንድ እንዲታወቅ በርካታ የግንዛቤ ማስጨበጫ ዘዴዎችን በመጠቀም ሲሰራ ቆይቷል። በተለይም ባለፉት ሶስት ዓመታት ታዳጊዎች ላይ እያደረገ የሚገኘው የግንዛቤ ማስጨበጥ ስራን አጠናክሮ ቀጥሎበታል። ተቋሙ ተማሪዎች ስለ ታክስና ጉምሩክ በቂ ግንዛቤ አግኝተው ለሌሎችም እንዲተርፉ በመስራት ላይ ይገኛል። ከሶስት መቶ በላይ ትምህርት ቤቶች ላይ ባሳለፍነው የበጀት ዓመት የጀመረውን የተማሪዎች ጥያቄና መልስ ውድድርም ከሰሞኑ የአሸናፊዎች አሸናፊ ውድድር በአዲስ አበባ አድርጓል። ገቢዎች ሚኒስቴርና ጉምሩክ ኮሚሽን በጋራ በመሆን በከፍተኛ ሁለተኛ ደረጃ ትምህርት ቤቶች የታክስ እና የጉምሩክ ህጎች ግንዛቤ ለማስጨበጥ ክበባትን አቋቁመን ለተከታታይ አመታት እንደዚህ አይነት ውድድር እያደረግን እንግዲህ በየአመቱ ማጠቃለያ አገር አቀፍ ውድድር በማከናወን ላይ ነው የምንገኘው። ይሄ ለሶስተኛ ጊዜ የተከናወነ ውድድር ነው። 2015 2016 ዘንድሮ 2017 የመጨረሻ ማጠቃለያ ውድድር እያደረግን ያለ ነው። ይሄ ሲደረግ ለእኛ ዳይሬክቶሬት ተጠሪ የሆኑ በየቅርንጫ ሶውቴቱ ያሉ የትምህርት ክፍሎች አሉ። በጉምሩክ በኩልም እንደዚሁ ሁለቱ ተቀናጅቶ ነው ውድድሩን የሚያከናውኑት። የራሳቸው የአደረጃጀት ስርዓቶች አሉ። የአሰራር ስርዓት ማንዋል አለው። ራሱ ተማሪዎቹ ሪፈረንስ አላቸው ወይም ሞጁላል አላቸው። የጉምሩክ ህጎች፣ አሰራሮች እንዲሁም ቀረጥና ታክስ አከፋፈል ላይ ሰፊ ማህበረሰብ ማስተማር ግንዛቤ መስጠት ነው እሱ ስራ ነው እየሰራ ያለው። ይሄ አንዱ ተማሪዎች ከሁለተኛ ደረጃ ትምህርት ቤቶች ጀምሮ ያሉ ተማሪዎችን እስከ ዩኒቨርሲቲ ያሉ ተማሪዎችን መሰረታዊ የሆነ ግንዛቤ መስጠት ስራ ነው እየተሰራ ያለው ማለት ነው። ይሄ እስከ 2011 ጀምሮ ነው ይሄ ስራ እየተሰራ ያለው። ከሁለተኛ ደረጃ ትምህርት ቤት ያሉት በየክላስተሩ ጉምሩክ ብራንቾች ባሉበት ከተማዎች፣ ክልሎች ሁሉ ያሉትን ትምህርት ቤቶችን በየክላስተር በማስተሳሰር ዘንድሮ በተለይ እያንዳንዱ ክላስተር 32 32፣ 10 ክላስተር አለ። ወደ 320 ትምህርት ቤቶች ላይ ነው ስንሰራ የነበረ ማለት ነው ይህን ስራ ከትምህርት ቤቶች ጀምሮ እስከ ዞኖችና ክልሎች እንዲሁም በክላስተር አሸንፈው የፍጻሜ ውድድር ላይ የደረሱ ተማሪዎች ለግንዛቤ የተሰጣቸው ትምህርት ሂደት በጎ እንደነበር አንስተዋል። የተለያዩ መመሪያዎችና ደንቦች በማስተማር ከሚያግዟቸው አብቂ መምህራን ጀምሮ በእያንዳንዱ የገቢዎች ሚኒስቴር ቅርንጫፍ ሰፊ እገዛ ይደረግላቸው እንደነበርም አስታውሰዋል። ብዙ ተማሪዎች ተሳትፈው ነበር። በጣም ፉክክር ነበረ። ደስ የሚል ውድድር ነበረ። ብዙ እውቀት ተምረንበታል። ብዙ ነገር አግኝተንበታል። ስለ ታክሶች፣ ስለ ግብር አጠቃላይ አገር እንዴት እንደምታደግ ነው አገር አንድ ሀገር ልታደግ የምችለው የግብር የሚከፍለው ህዝብ በደንብ ሲከፍል ታክማ ማጭበርበር፣ ኮንትሮባንድ ሲቀር እንደሆነ በደንብ የተረዳን ነበርና፣ በደም ደስ የሚል ውድድር ነበር። ውድድሩ ያው ጊዜውም ረዝሞ ስለነበር በኛ ክላስተር ወቅት ብዙ ጊዜ ማግኘት ነበረ። በደንብም ያሉትን ሀሳቦች ወይም ደግሞ አዳዲስ ነገሮችን ሁሉም ተዘጋጅተ ነበረ። እየመጣ ነው ውድድሩ ከሞላ ጎደል አሪፍ ነው እንደዘጋጀ ነው ሁሉ ነገር አግኝተ ነው። ዛሬ የነበረው ሂደት ያው ጠንካራ ፉክክር የታየበት ነበረ። ከዚህ በፊት ከነበረን ግንዛቤ አንጻር ስለ ታክስና ጉምሩክ ብዙም ግንዛቤ ስላልነበረን በአንዴ እንደዚህ ዲፕዳውን ማንበብ ትንሽ ቻሌንጂንግ ነበረ። በዛም ላይ ደግሞ ከክላስ ጋር እኩል እያስኬድን ነበር የመጣ ነው። አመቱን ማለት ነው 2017 ለዛ ትንሽ ቻሌንጂንግ ነበረ። ግን ቢሆንም ብዙ ተፎካካሪ ተማሪዎች እንዲሁም ደግሞ እንዴት አቅማችንን እንደምን አቅማችን የሚፈትን ማለትም እንዴት ሁለት ነገሮችን እኩል ማስኬድ እንደምንችል ከትምህርት ጋር ሌላ ነገር እንዴት ጫናን መሸከም እንደምንችል አሳይቶናል። የመጣንበት ሂደት ኦልሞስት አመት ፈጅቷል ማለት እንችላለን። ቢያንስ ከስምንት ወር ምናምን በላይ ቢፈጅ ነው እና የመጀመሪያ ውድድር ካደረግን እስከ ፋይናል ድረስ እና በዛ ሂደት ውስጥ ሁሉ ከትምህርት ጎን ለጎን ነበር እያነበብን እየቀጠልን የነበረውና ከዛ አንጻር ምናልባት ቻሌንጅ ብለን ደግሞ እንዳንናገር የሚያደርገን የተረዳናቸው ነገሮች በእኛውት ላይ ምናልባት በነገውታችን ላይ ተጽዕኖ የሚያደርጉ ነገሮች ናቸው እና በዚህ ውድድር ላይ በጣም ብዙ ነገሮች እንድረዳ አድርጉ። የገቢና ወጪ እቃዎች የጉምሩክ ስነ ስርዓት አፈጻጸም በሚሰጠው የስጋት ደረጃ መካከለኛ ተብሎ የሚወከለው ቀለም የቱ ነው? ሀ ሰማያዊ፣ ለአረንጓዴ፣ ሐ መሩሃ ቢጫ፣ መ ቀይ በትክክል ተመልሷል። የገቢዎች ሚኒስቴር ቅርንጫፎችና ተማሪዎች የሚማሩበት ትምህርት ቤት ለሂደቱ ያላቸው ሚና እጅግ የጎላ እንደነበር ይነሳል። ተማሪዎቹን ስለ ታክስና ቀረጥ በማስተማርና በማስተባበር የተፈጠረው ግንዛቤ እንዲሁም ለውጥ በበጎ የሚታይም ነበር። የሂደቶቹ መጀመሪያ በየዓመቱ ነው የሚከናወነው። የመጀመሪያ ደረጃ ውድድር ብራንቹ በስሩ የሚያቅፏቸው ወይም ክበባትን አደራጅቶ በእያንዳንዱ ትምህርት ቤት ያወዳድራል። ትምህርት ቤቶቹን የሚወክሉ ተማሪዎችን ከዛ መጣና በብራንች ደረጃ ደግሞ ያወዳድራል። ከዛ በኋላ ደግሞ በየክላስተሩ ስለሆነ ብራንቾች የተደራጁት፣ ሁለትና ከዛ በላይ ብራንቾች አንድ ላይ አንድ ክላስተር ውስጥ ስላሉ ሶስተኛ ዙር እነዛ ክላስተሮች አንድ ላይ ያመጡና ያወዳድሩና ክላስተሩን የሚወክል ሶስተኛ ዙር ላይ አሸናፊ የሚሆነውን ይዘው ለሀገር አቀፉ ይቀርባል ማለት ነው። እንግዲህ መጀመሪያ በትምህርት ቤት፣ ከዛም ደግሞ በብራንች ደረጃ፣ ከዛም በክላስተር ደረጃ ተወዳድረው ስለሆነ ይህ ሁሉ ሂደት ውድድሮች አሉ ማለት ነው። ፉክክሮች አሉ ማለት ነው። ሞጁልን በመጀመሪያ ሞጁል አዘጋጅትን ሞጁልን በማሰራጨት ለተማሪዎች እዛ ያሉ አቅራቢያ ያሉ የእኛ ብራንቾች የጉምሩክ ቅርንጫፍ ጽህፈት ቤቶች ይህንን መሰረታዊ የሆነ ግንዛቤ ማስጨበጫ ስራ ነው ሲሰሩ የነበሩ በዛ ሞጁል መሰረት ማለት ነው። ይህ ሞጁል ካስተማሩ በኋላ አብቂ መምህራንና ሪሰ መምህራኖችን በማስተባበር አብቂ መምህራን አንድ በመልመል ከየ ትምህርት ቤቶችን አስተማሪዎችን በመልመል እነሱን የማስረዳት ለእነሱም ግንዛቤ የመስጠት ስራዎች ከተሰሩ በኋላ እነሱ ደግሞ በተጨማሪነት ተማሪዎች እንዲያስተምሩ ተደርጎ መሰረታዊ የሆነ ግንዛቤ ከያዙ በኋላ ይህንን ሞር ደግሞ ለማስፋት ተማሪዎች መካከልም የውድድር መንፈስ እንዲኖር ለማስቻል የጥያቄና መልስ ውድድር ሲካሄድ ቆይቶ ነው ዛሬ ማጠቃላይ ደረሰ ማለት ሁሉም ማህበረሰብ እነዚህን ተማሪዎች ብቻ ሳይሆኑ ውድድሩ ወቅት ላይ የሚሳተፉ በሙሉ ደግሞ ግንዛቤ ይኖራቸዋል። ተማሪዎች ራሳቸው ክበቡ አባላት ናቸው፣ ያነባሉ፣ ይወያያሉ ይወዳደሩበታል ሰፊ ግንዛቤ አለ። አብቂ መምህራኑ እና መምህራኖችም እንደዚሁ ስራ ስለሚሰሩ እነዚህ ሁሉ ተሰርቶ ነው እዚህ አገር አቀፍ ደረጃ ክላስተሩን የወከሉ አንዳንድ ተማሪ ይዘው የሚመጡት ማለት ነው። ለተማሪዎች በተደረገው የግንዛቤ ማስጨበጫ ስልጠናዎች ተማሪዎች ላይ ለውጥ አምጥቷል ተብሎ ይታመናል። በተማሪዎቹ አንደበትም በትም ስለ ጉምሩክና ታክስ ያላቸው ግንዛቤ ለማስፋት የተደረገው ጥረት ተደንቋል። ስለ ጉምሩክና ስለ ገቢዎች ከዚህ በፊት የማውቀው ያው በአጠቃላይ ጉምሩክና ገቢዎች ከህብረተሰቡ ለመንግስት ገቢን ይሰበስባሉ። በአጠቃላይ ከህብረተሰቡ ላይ ታክስ ወይም ደግሞ ግብር ይከፈላሉ። ነገር ግን አሁን ይህን ስልጠና ከወሰድኩ በኋላ ምን ያህል ሀገር ላይ አሉታዊ የሚሆን አውንታዊ ተጽዕኖ እንዳለው ማለት ስልም በፖዚቲቭ ወይ ስንጠቀመው በስትክክል ስንከፍል አውንታዊ ተጽዕኖ ነው ያለው፣ ሀገራችንን ያለማል፣ ያሳድጋል። እንዲሁም ደግሞ ማጭበርበር፣ ኮንትሮባንድ ንግድ ላይ መሰማራት የመሳሰሉትን ነገሮች ማድረግ ደግሞ ምን ያህል ሀገር እንደሚጎዳ፣ ሀገርን ብቻ አይደለም፣ በተዘዋዋሪም ደግሞ ግለሰቦችን፣ ህብረተሰብን፣ እኛን ራሳችን እንዴት እንደሚጎዳ አሳይቶናል አሳይቶኛል፣ እና ግንዛቤ እንዳሰፋበት አድርጎኛል ቀረጥና ታክስ እንደሚከፈል እናውቃለን ሁላችንም፣ ግን ለምን እንደሚከፈል ማወቁ ላይ ነው። ይህ ውድድር በተለይ በጣም ኢንፍሉዌንስ ያደረገብንና ለምን እንደሚከፈል ብናቅ ወይም ማወቃችን በጣም ለእሱ ያለንን አመለካከት ቀይሮታል ቶታሊ። እና በሂደትም ደግሞ የተላመድን መጥተን ለቤተሰቦቻችን እያስረዳን ነበር። በሰዓቱ እኔ ፐርሰናሊ ለቤተሰቦቼ ያወራሁትን ሼር አደርጋቸው ነበር ለጓደኞች፣ ትምህርት ቤት ያው እንደዚህ አይነት ውድድሮች በትምህርት ቤት ደረጃ መጥተው እንዲሁም እንደዚህ አይነት ትምህርት ሲሰጡ በትምህርት ቤት ያለው ላይ ተማሪ ላይ እየሰራ ነው። ትምህርት ቤት ያለው ተማሪ ገና አዲስ የሆነ ተማሪ አዲስ ትውልድ ነው ማለት ነው። በአዲስ ትውልድ ላይ መስራት ደግሞ ማለት ቀጣይ ያለውንም ትውልድ ጭምር እንደ መስራት ነው። አሁን ያለውን ትውልድ የተሻሻለ ሲሄድ ቀጣይ ያለውን ትውልድ ስለ ታክስ ያለው አመለካከት፣ ሁሉም ነገር የተሻሻለ ይሆናል ማለት ነው። እንዲሁም ወደፊት ያለውን ከአዲሱ ጄኔሬሽን በፊት የነበረውንም እንደማሻሻል ነው። ለምሳሌ አንድ ተማሪት ትምህርት ቤት ሂዶ ያወቀውን ለቤተሰብ ይናገራል ማለት ነው። ወደፊትም ለሚመጡት ሰዎች ስለሚናገር እዚህ ትምህርት ቤት ደረጃ ወርዶ መስራት ትልቅ ጠቀሜታ አለው ማለት ነው። ለእኛ በጣም ትልቅ ጠቀሜታ አለው። ምክንያቱም ከማህበረሰቡ ከዚህ በፊት የምትሰማቸው የነበሩ ነገሮችና ራሳችን ወደ ያለውን ትክክለኛው ነገር ካየን በኋላ የተለያዩ ናቸው። ምክንያቱም የተለየ እውቀት አለው ለታክስ ከፋይ ሰው ለመሆን ወይ ደግሞ ዜጋ ለመሆን በደንብ የማይጠናከርና ተጠናክሩም ደግሞ መቀጠል ያለበት ነው። ሌሎች ትውልዶችም ከዚህ ተምረው በዚህ ስርዓት ውስጥ መታቀፍ እንዲችሉ ማለት ነው። ለማስተማር የሚያግዙ ጥራዞችን ከማዘጋጀት ጀምሮ አብቂ መምህራን በማገዝ የተማሪዎችን መሰረታዊ የታክስ እውቀት ለማዳበር ተችሏል። የገቢዎች ሚኒስቴርና ጉምሩክ ኮሚሽን በዚህ ረገድ ሚናቸውን ለመወጣት የሄዱበትን እርቀት በዚህ መልኩ ይገልጹታል። የቀረጥና ታክስ አከፋፈልን መሰረታዊ የሆኑ ህጎችን፣ ቀረጥና ታክስ ለምንድን የሚከፈለ ተከፍሎ ነው የሚሄደው እነዚህ እነዚህ ላይ መሰረታዊ የሆነ እውቀት እንዲኖራቸው ነው እያደረግን ያለ ነው። እነዚህ አሁን ዛሬ እዚህ የምናያቸው አስር ተወዳዳሪ ተማሪዎች ነገ ማህበረሰቡን ይቀላቀላሉ። ከጓደኞቻቸው ጋር ያወራሉ። ነገ የሚሄዱባቸው ትምህርት ቤቶችን ይህን እውቀት ይዞ ይሄዳሉ። እሱም ብቻ ሳይሆን ዛሬ ኦልሞስት በዚህ 2017 በጀት ዓመት ውስጥ በ320 ትምህርት ቤቶች ከ14000 በላይ ተማሪዎች ናቸው እዚህ ሂደት ውስጥ ያለፉት። እነዚህ መሰረታዊ እውቀት አግኝቷል ብሌን ነው ምናምነው። እሱም ብቻ ሳይሆን ለራሳቸው እነዚህ ተማሪዎችን ብቻ አይደለም፣ ከጀርባቸው ሌሎች ተማሪ ጓደኞቻቸው አሉ ወላጆች አሉ፣ ሰፊ ማህበረሰብ አለና ስለዚህ ያግዙናል። መንግስት ኮንትሮባንድ መከላከል፣ ህገወጥ መከላከል ውስጥ የሚያደርጋቸው ስራዎች ውስጥ ሰፊ ማህበረሰብ ያግዘናል ብለን ነው የምናምን ማለት ነው። ዋናው እንደ ሀገር ትውልዱ ስለ ታክስ፣ ስለ ጉምሩክ ህጎች ማወቅ አለበት፣ ስለ ሀገር ማወቅ አለበት። ታክስ እንግዲህ የሀገር ዋና ዋናው ምሰሶ ነው። ሀገርና ታክስ አንድ ላይ ነው። ሀገርና ቀረጥ ጉምሩክ ቀረጥ አንድ ላይ ነው የሚሄደው። መንግስት የትኛውም ለማህበረሰቡ የሚሰጠውን አገልግሎት ወይንም የሚገነባው መሰረተ ልማት በታክስ ላይ ነው መሰረት ያደረገው። ስለዚህ እነዚህ መጪ ትውልድ ወይንም ወጣቶች ስለ ታክስ ባወቁ ቁጥር ስለ ሀገር ያውቃሉ፣ ስለ መብትና ግዴታ ያውቃሉ። ማህበረሰቡ ምን ይጠበቅበታል፣ ግብር ከፋይ ምን ይጠበቅበታል የሚለው እንደ ዜጋ እንደ ባለመብትም ያውቃሉ። እንደገና መንግስትንም የመርዳት ለምን በቅርበት የሚያገኟቸው ማህበረሰቦችን የማስተማር የማስረዳት አቅም አላቸው። ንጹሕ ወረቀቶች ናቸው። ታዳጊዎች ላይ መስራት ለነገ ስንቅ ነውና እንደዚህ አይነቱ ውድድር ጠቀሜታው እጅግ የጎላ ነው። ሀገር ተረካቢ ዜጎች ስለ ገቢዎችና ጉምሩክ የተሟላ ግንዛቤ ይዘው እንዲያድጉ መደረጉ በእድገት ክስጋሴ ላይ ላለች ሀገር ትርጉሙ ብዙ ነው። የጋራና የበለጸገች ሀገር ለማግኘት መጪው ትውልድ ላይ መስራት ለነገ የማይባል ነውና በትምህርት ቤት ደረጃ እንደዚህ መስራታችን ለቀጣይ ትውልድ የሚመጣው ሀገር ተረካቢ ህዝብ ማለት ነው። የግብር አመለካከቱ ስለ ታክስ አመለካከቱ የተለየ ይኖረዋል ማለት ነው። ወደፊት የሚከፍለውን ታክስ በትክክል ይከፍላል። ታክስ ማጭበርበር ይተዋል። ታክስ ስወራንም ይተዋል። ንግድ ማጭበርበሮችን የተለያዩ ሞተው በሀቀኝነት የሚሰራ ትውልድ ይፈጠራል ማለት ነው። ስለዚህ ለነጌቱ ኢትዮጵያ ከፍተኛ ደረጃ እንዲደርስ አስተዋጽኦ የሚያደርግ ትውልድ ይሆናል። በክላስተሮች ተከፋፍሎ በሀገር አቀፍ ሁኔታ የሚዘጋጀው የግንዛቤ ስራ የተማሪዎችን ግንዛቤ በጣም የሚያሰፋ ስለሆነ ቅድም ሚኒስተሩ ሲናገሩ እንደነበረው ያው ተማሪዎች ላይ መስራት ነጭ ወረቀት ላይ መጻፍ እንደማለት ነው። ሶ ቤዚክሊ የተለያዩ ክበቡ አባላቶች አሉ። በመጀመሪያ በክበብ ነው የምንሰበሰበው። ለዛ በክበብ ውስጥ ተሳታፊ መሆን እንዲሁም ደግሞ ሞጁሉን ኢቭን ባንወዳደርበት ራሱ ኮንሰፕቹዋሊ ማየት ጥሩ ነው ብዬ አስባለሁ። ነገ ከሀገር ማንዘርፍ ሌባል ሆንን እውነተኛ ትውልድ እንዲፈጠር፣ ሀገራችን እንድታድግ ትልቅ አስተዋጽኦ አለው ብዬ አስባለሁ። አቅማችንም ለመፈተን ጥሩ ነው ብዬ አስባለሁ። ኮንፊደንስንም ለማዳው ይሄ ነገር በጣም ትልቅ ተስፋ ያለው ነው። ምክንያቱም በአሁኑ ሰዓት ያሉት ተማሪዎች ብዙ ከመሆናቸው አንጻር ቀጣይ የሚረከቡት እነሱም ናቸው ማለት ነው። በስራው ዘርፍ ላይ እነሱ ስለሚሰማሩ በዩኒቨርሲቲ ላይም እነሱ ናቸው የሚገቡትና ከነዛ ጋር ተያይዞ እነሱ ይህን እውቀት ይዘው የሚያልፉ ከሆነ ነገ የሚኖራቸው በምንም ሙያ ቢቀጠሩ ወይ ደግሞ ቢሰሩ ይህን ነገር ያላቸውን እውቀት ተጠቅመው ተግባራዊ የማድረግ እና ሀገርን የማሳደግ ሁኔታ ይኖራል ብዬ አስባለሁ። እውቀት እንዲገበዩ የሚመክረው ፐርሰናሊ ከሼር ከምናደርግበት አንጻር ሊሆን ይችላል ብዬ አስባለሁ። ለምሳሌ ወላጅ ልጆቹን ትምህርት ቤት ይልካል። ትምህርት ቤት የምንሰራቸው ነገሮች አሉ። ክበባት ተቋቁሟል በየትምህርት ቤቶቹ እና ትውልድ ላይ ከምስራት ባሻገር እነዛ ተማሪዎች ወደ ቤታቸው ነው እና የሚመለሱት ኢቨን ቤተሰብ ላይ ኢንፍሉንስ ማድረግ ይችላል እና ይህ ነገር ከዚህ አንጻር ማየት እንችላለን ብዬ አስባለሁ። የገቢዎች ሚኒስቴርና ጉምሩክ ኮሚሽን በታዳጊዎች ላይ የጀመሩት ግንዛቤ ማስጨበጫ ስራዎች እንደሚቀጥሉ በጥያቄና መልስ ፍጻሜው ውድድር መድረክ ተነግሯል። በተለይም በስፋት ከፍተኛ ትምህርት ተቋማትን ከግምት በማስገባት የሚሰሩ ስራዎች እንደሚኖሩ ታውቋል። በቀጣይ እነዚህ ከሁለተኛ ደረጃ ትምህርት ጀምሮ ነው እያደረግን ያለ ነው። 2017 ላይ አዲስ የጀመረ ደግሞ ዩኒቨርሲቲ ያሉ ተማሪዎችን በተለይ አሁን አምና ከግልም ከመንግስትም ዩኒቨርሲቲ የሚመረቁ ተመራቂ ተማሪዎችን ስናሰለጥን ነበር። 2017 ለመጀመሪያ ጊዜ ነው እሱ ያደ ያደረግ ነው። ይህንን ከ2011 ጀምሬን ነው እየሰራን ያለ ነው። በቀጣይ እነዚህ አሁን አምና 240 ትምህርት ቤቶችን ነው ያደረስ ነው። በዚህ ሁለተኛ ደረጃ ትምህርት ቤቶች ዘንድሮ 320 ነው። በ2013 በጀት ዓመት 320 ትምህርት ቤቶችን ነው ያደረስ ነው። ይህንን እያሰፋን ተማሪ ቁጥርን እየጨመርን እያበዛን እንደዚሁም ተደራሽ የምናደርጋቸውን ትምህርት ቤቶችን እንደዚህ ቁጥራቸውን እያበዛን ሰፊ ማህበረሰብ መቀላቀል ነው የምንፈልገው ማለት ነው። ይህንን እያሰፋን ይህን ስራ ማህበረሰቡ እያወቀ እንዲሄድ አጋዢ እየሆነ እንዲሄድ ለመንግስት መንግስት ህግ ማስከበር የሚያደርገውን ስራ ሁሉም ማህበረሰብ አጋዥ እንዲሆን፣ ክልሎችንም በእኛ መልክ እንዲደራጁ ማድረግ ማብቃት፣ እነሱም እንዲያስተምሩ ማድረግ ማለት ሁሉም ማህበረሰብ ከተማረ ለሀገር ቀላል ውጤት የለውም ፈቃደኝነት ግብር የመክፈል ባህልን እናዳብራለን እናሳድጋለን ብለን ነው እየሰራን ያለ ነው። ቀጣይም እንግዲህ ይህን እናሰፋለን። ትምህርት ቤቶች አሁን 320 ደርሰናል። ከዚህ በላይ ሁሉም በሀገሪቷ ያሉትን ከፍተኛ ትምህርት ተቋማትም ድረስ ክበባት ተቋቁመው ስለ ታክስ እንዲያውቁ ውድዱ አካል እንዲሆኑ ለማድረግ ምኞታችን ነው። ወደፊት አቅም እያዳበር ስንሄድ በደንብ አስፋፍተን እዚያ ደረጃ እንደርሳለን ብለን ነው። ከክልሎች ጋር ሆነን ነው ብቻችን አለው። ክልሎች ባለድርሻዎች ናቸው። ትምህርት ቤቶች እነሱ ናቸው። እነሱ ጋር ሆነን አብረን በጋራ ለመስራት ነው ሀሳባችን፣ እቅዳችን። አራተኛው ዙር የተማሪዎች የግንዛቤ ማስጨበጥ ስራዎች በቅርቡ ይቀጥላሉ። ሀገር ተረካቢ ዜጎችን ለማፍራት የገቢዎች ሚኒስቴር እና ጉምሩክ ኮሚሽን የሚያደርጉት እንቅስቃሴ አካል የሆነው አዳዲስ የዩኒቨርሲቲ ምሩቃንን ከሁሉም የሀገሪቱ ክፍሎች መልምሎ ወደ ጉምሩክ የስራ ዘርፎች የመቀላቀል ሂደት በቅርብ መከናወኑ የሚታወስ ነው። ብቻ መዝገቡን መያዝን በተመለከተ አንዱ የተቀመጠው ድንጋጌ እንግዲህ ግብር ከፋዮች አንድ ዘርፍ ብቻ ላይ ሰሩ ይችላል፣ በተለያዩ ተጓዳኝ በሆኑ ዘርፎች ሊሆን ይችላል፣ የተለያየ ዘርፍም ሊሆን ይችላል። ከአንድ ዘርፍ በላይ የተሰማሩ ግብር ከፋዮች ይኖራሉ። እንግዲህ ግብር ከፋዮች ከአንድ ዘርፍ በላይ ሲሰማሩ የየዘርፉ ውጤታማነት እየገመገሙ ነው የሚሄዱት። ምክንያቱም ዘርፉ አዋጭነቱን እያዩ መጨመር የሚገባውን እየጨመሩ ችግር ያለበት ካለም ያንን እያስተካከሉ ለመሄድ እያንዳንዷን ዘርፍ ለይተው ነው የሚያውቁት። ለይተው መስራት የሚጠበቅባቸዋል። ሁሉንም በጅምላ መስራት አይጠበቅባቸውም። ይሄ ለግብር ከፋዩ ስራውን ለመስራት ስራው ላይ ምን ለመጨመር እንዳለበት ምን ጥንቃቄ ማድረግ እንዳለበት እንደሚያየው ሁሉ ታክስ ባለስልጣኑ ጋር ሲመጣ የእያንዳንዱ ዘርፍ አዋጭነት መታየት አለ ያንዳንዱ ዘርፍ ገቢና ወጪ ምን ሆነ ምንድነው የሚመስለው የሚለው መታየት አለበት። ምክንያቱም ያ ዘርፍ አንድ ዘርፍ ካለው ዘርፍ ጋርም አለ። ይሄ ዘርፍ አንድን ዘርፍ ከሌላው ዘርፍ ጋር ለማነጻጸር ስንወስድ አንድ ዘርፍ ብቻ ያለው አለ። ሁለት፣ ሶስት ዘርፍ ባሉት ውስጥም አንድ ዘርፍ አለ፣ የምንፈልገው ዘርፍ። ስለዚህ ይህን ዘርፍ በተመለከተ ግብር ከፋዩ ምን ይላል የሚለውን የራሱን የቻለ የሳን መዝገብ ይነሳ። ለዛ ዘርፍ ከወጪ ጋር በተያያዘ ህጋችን በግልጽ ያስቀመጠው ነገር አለ፣ ወጪ ማከፋፈል የምንለው። ስለዚህ ለዛ ዘርፍ በጋራ የሚሆኑ ወጪዎች ቢኖሩ ግብር ከፋዩ በተሰማራበት ከአንድ በላይ በሆነ ዘርፍ ላይ ግን በጋራ የሚጠቀማቸው ወጪዎች ካሉ እነዚህ በጋራ የሚጠቀማቸው ወጪዎች በተመለከተ እንደ ወጩ አስፈላጊነት እንደ ምክንያታዊ በሆነ መንገድ ማከፋፈል አለበት። ምክንያቱም የጋራ ሁሉም እኩል የሚጠቀሙባቸው ሊኖሩ ይችላሉ። ከዛ ውጭ ደግሞ አንዱ ዘርፍ ያ ውጪ በአብላጫ ለአንዱ ዘርፍ የሚያገለግል ሊሆን ይችላል። ስለዚህ ይህንን ህጉ ላይ በተቀመጠው አግባብ ከፋፍለው ወጪው በመያዝ የጋራ የሆኑትን ሌሎችን ደግሞ ያን ዘርፍ ስፔሲፊክ ዘርፉን የሚመለከቱ ወጪዎችን ተገቢ በሆነው በተገኘው ገቢን ለማግኘት የወጡ ወጪዎችን በመያዝ ራሱን የቻለ በየዘርፉ የተዘጋጀ ተናጥል ሳ መዝገብ ማዘጋጀት አለበት ነው። ይህን ተናጥል ሳ መዝገብ ሲያዘጋጅ እንደ ድርጅት ደግሞ የራሱን ኮሶሌት ያዘጋጃል ኖርማሊ ነገር ግን ይሄንን የተቀመጠው ነገር በእያንዳንዱ ዘርፍ የሂሳብ መዝገብ መያዝ አለበት ነው ሌላው እዚህ ጋር መታየት ያለበትና የሚፈታው ችግር ምንድን ነው እንግዲህ በህጋችን አንዱ ማበረታቻ ብሎ የሚጠበቀው ኪሳራ ማሸጋገር አንድ ድርጅት በህይወት ዘመን እስካለ ድረስ ያ ዘርፍ ያ ድርጅት ኪሳራ ካጋጠመው ለግብር ዘመኑ አለመክፈል ብቻ ሳይሆን ለሁለት የሁለት ዓመት ኪሳራ ማሸጋገር ይፈቅዳል ህጋችን እነዚህ የተለያዩ ዘርፎች በአንድ ላይ ኮንሶሌት አድርጎ ሲያቀርብ ዝም ብሎ ተናጥል ያላየነው ከሆነ አንዱ ዘርፍ ከስሮ ሊሆን ይችላል ከዛ ውስጥ ያኛውም የተባለውን መብቱንም የተጠቀመ ድርጅት ሊሆን ይችላል ያን ዘርፍ ነጥሎ ካላመጣልን ምንድነው የሚሆነው ካተረፈው ላይ ሄዶ ይቀናንሳል ማለት ነው ተነጥሎ ስላልመጣ አይታወቅም ስለዚህ ልክ እያንዳንዱ አትርፋማነት መሆኑን እያንዳንዱ ኪሳራ መሆኑን ልክ ለግብር ከፋዩ ለራሱ ጥቅም እንደሚገመግመው ለራሱ ጥቅም ማስተካከያ እንደሚያደርገው ሁሉ ታክስ ባለስልጣኑ ጋር ሲመጣ ኪሳራ ከሆነ ያ ኪሳራ ድጋሚ እንዲያቀናንስ አይፈቀድለትም ማለት ነው እና እንደዚህ አይነት በግልጽ የተቀመጡ ነገሮችን ለማየት እያንዳንዱ ዘርፍ ደግሞ በአገር ደረጃ የትኛው ዘርፍ ነው ጥሩ እየሄደ ያለው፣ ምን አይነት ማበረታቻ ይፈልጋል ያ ዘርፍ የሚለውንም አናሊሲስ ለመስራት፣ የፖሊሲ ሽቶችንም ለማውጣት ተመሳሳይ ዘርፎች ነው መወዳደር ያለብን እንጂ አንድ ዘርፍ አምስት ዘርፍ ካለው ጋራ አምስት የተለያዩ ዘርፍ ካለው ጋር ከሌላ ዘርፍ ጋር ሊወዳደር ስለማይችል ከፍተኛ የሆነ ጠቀሜታ ይኖረዋል።